ጓደኛችን እኔ ሚስቴ ኮንትራሴፕቲቭ እንድትጠቀም አልፈልግም ናቹራል ሲስተም ነው የምንጠቀመው ካላንደር ሲስተም ነው የሚል ነበር አሁን አራተኛ ልጅ ልደት እያከበረ ይገኛል ስለዚህ ሁላችንም ማወቅ ያለብን ሴት ልጅ መቼ ነው ፈርታይል የምትሆነ ማትሆነ ላይ ማርገዝ የሚፈልግም ማይፈልግም ማወቅ ያለበት ነገር ማለት ሴት ልጅ በአንድ ሚኒስትሪያል ሳይክል ውስጥ የማርገዝ እድል ያላት በአምስት እስከ ስድስት ቀን ውስጥ ብቻ ነው ወንድ ልጅ ከወር እስከ ወር ፈርታይል ነው ግን እኛ ጋር ነው ወሊድ መከላከያ ሙሉ ለሙሉ እኛ ጋር ያተኮረው አንዴ በሉፕ አንዴ የኮንትራሴፕቲቭ አንዴ የሚቀበረው እየተባለ ማለት ነው ነው ዋይ ኤኒዌይ ባክ ቱ ዘ ፖይንት ሚኒስትራል ሳይክል በየሴቱ ይለያያል። ከ21 ቀን እስከ 35 ቀን ሊቆይ ይችላል። ይሄንን ለሁለት ፌዝ እንከፍለዋለን። የመጀመሪያው ፎሊኩላር ፌዝ ነው። እሱ ፌዝ ላይ ምንድነው የሚፈጠረው? ካሉት እንቁላሎች ውስጥ ማለት ነው ፒቱተሪ ኤፍ ኤስ ኤችን ይልካል። ፎሊኩላር ስቲሙሌቲንግ ሆርሞን። ከዛ ላ እዛ ጋ ያሉት እንቁላሎች ማለት ነው ስቲሙሌት ይደረጋሉ ማለት ነው። ከዛ የሆነ አንድ አስራ ምናምን ሀያ ምናምኖቹ ማደግ ይጀምራሉ። ልክ ማደግ ሲጀምሩ ማለት ነው እነሱ ደግሞ ያላቸው ሴል አለ ከውጭ፣ እሱ ኤስትሮጅን ማምረት ይጀምራሉ። ኤስትሮጅን ሲያመርት ፒቱተሪ ጋ ይሄድና ማለት ነው አረጋገው በቃ አንዳቸው ይደጉ እንጂ ሁሉም እንዲያርጉ አንፈልግም። ስለዚህ ሆርሞን ፕሮዲዩስ ማድረግ አቁም ይባልና ኤፍኤስኤች ይቀዘቀዛል ማለት ነው ዛጋ ከዛ ላ አንድ የተመረጠችዋ በደንብ ኤፍኤስኤች ያገኘችዋ እንቁላል ተለቅ ስትል ድጋሚ ኤስትሮጅን ፕሮዲስ ማድረግ ትጀምራለች። የዛ ፌሴች ጋር ሄዳ ማ አሁን አንዷ እንቁላል ለኦቪሌሽን ዝግጁ ናት ሲባል ማለት ነው። ፒቲታሪ ኤልችን ይለቃል። ኤልች ደግሞ ይሄድና ማለት ነው በደንብ ያቺ እንቁላል እንትን ያለችው በርስት አርጋ ከኦቫሪ ከእንቁላል ማቀፊያ ወታ ወደ ቲዩቡ እንድትሄድ ያደርጋል ማለት ነው። የዛ ምን ተፈጠረ? ኦቪሌሽን ተፈጠረ። ያቺ እንቁላል ቫያብል የምትሆነው ማለት ነው ከ12 እስከ 24 ሰዓት ብቻ ነው። አንሪሌትድ ፋክት፣ በአንድ ኢጃኩሌሽን 150 ሚሊዮን ስፐር ፕሮዲስ ያደርጋል። እኛ አንድ እንቁላል ምን ወስደው በዛ ሰዓት ማነው፣ አንድ እንቁላል የተመረጠችው ወደ ቲዩብ ስትፈጠር ከኋላ የነበረ አስ ጃኬት፣ እዚህ ጋር የምታዩት ኮርፐስ ሉቴ የሚባለው ይቀራል። እሱ ደግሞ ምን ፕሮዲስ ማድረግ ይጀምራል፣ ፕሮጀስትሮን። ደግሞ ፕሮጀስቴሽን በቃ የሆነ ነገር የሆነ እርግዝና ይፈጠር ተስፋ እያደረገ ማነው ኢንዶሜትሪየም ጋር ሄዶ ሴክሬቴሪ ፌዝ ይጀምራል ማለት ነው። ኢንዶሜትሪየም ጋር ምንም ነገር ካልተፈጠረ ጀስት ኮርፐስ ቡቴ ማች የምትዋያት ብሬክዳውን ታደርግና ፕሮጀስትሮንም ኤስትሮጅንም ዝቅ ይላል። ከዛ በኋላ ጀስት ማህፀንጋ የተሰራው ኢንዶሜትሪየም እንዳለ እንትን ያለው ይደመሰስ ይደመሰስና እንደ አዲስ ሳይክል ሀብ ብሎ ይጀምራል ማለት ነው። እርግዝናት ከተፈጠረ ደግሞ ማለት ነው ፕላሴንታ ቴኮቨር ኦቨር እስኪያ ለተች ፕሮፌስ ሉቴን ፕሮጀስትሮንን ፕሮዲስ ታደርግልናለች። ስለዚህ መቼን እርግዝና የሚፈጠረው የሚለውን ለማየት ማለት ነው ሁለቱ ፌዞች ፎሊኩላር እና ሉቲያል ፌዝ ለሁለቱም ፎሊኩላር ቫሪ ታደርጋለች። በየሰቡ 24 ቀን ከሆነ የሆነ ሰው ሳይክል ማለት ነው ያኛው አስር ቀን ሊሆን ይችላል፣ 14 ቀን ሉቲያል ፌዝ ግን ማለት ነው ሁልጊዜ ኮንስታንት ናት፣ 14 ቀን ናት። እቺ ኮርፐስ ሉቲየም ከመጣች ጀምሮ ፕሮጀስትሮን አምርታ ምንም ነገር ሳይፈጠር ተስፋ እስክትቆርጥ 14 ቀን ብቻ ስለሚፈጅ ማለት ነው ያቺኛዋ ቫሪ ታደርጋለች። ለዛ ነው የአንዳንድ ሰው ፔሬድ 21 ቀን፣ የአንዳንድ ሰው ፔሬድ 30 ቀን የተለያየ የሚሆነው ፎሊኩላር ፌዝ ላይ ነው ቫሪ ያደርገው። ስለዚህ ካልኩሌት ለማድረግ መቼ ነው እርግዝና ሊፈጠር የሚችለው የምናደርገው ከመጨረሻ ከሚመጣበት ቀን ወደኋላ 14 ቀን ስንቆጠር የዛኔ ኦቪሌሽን የተፈጠረበት ቀን ነው። ከዛ በኋላ አምስት ስድስት ወደኋላ ስትሄዱ ዳትስ ዘ ዴይ እርግዝና ሊፈጠርበት ኦቪሌሽን የሚፈጠርበት ሳት። ስለዚህ ይህንን ቀናቶቹን ካወቅም በኋላ እራሱ ማስታወስ ያለብን ነገር ምንድን ነው ስፐርም በሴት ሰውነት ውስጥ ሆኖ ከአምስት እስከ ስድስት ቀን መቆየት ይችላል። ስለዚህ ፔሪል የሆናችሁ እራሱ ግንኙነት እያደረጋችሁ ከሆነ እንቁላሏ ዝግጁት እስክትሆን ድረስ ማለት ነው እዛ ቁጭ ብለው እየተንቀለቀሉ ገና እየጠበቁ ነው so that's why ይህንን ቫሪያብሊቲ ከዛ በኋላ በብዙ ነገር ደግሞ አፌክት ሊሆን ይችላል። የአንድ ሰው ሆርሞን፣ ጭንቀት ካለ በሽታ ካለ የሁላችንም ሳይክል ሊዘባ ስለሚችል ሪላይብል የሆነ ሲስተም አይደለም። ግን ሌላ አማራጭ ከሌለ ና ሁሉም ነገር ካልተስማማችሁ ግዴታ ከሆነ ሲስተማችሁን፣ ቀናችሁን በደንብ ወቁት። ሁሌ ፔሪድ የሚመጣበትን ኮንስታንት ቀን ካወቃችሁት ከሱ አስራ አራት ቀን ወደኋላ ኋላ ስትን ስትሉ ኦቪሌሽን የሚፈጠርበት ቀን ነው። ከእሱ ከአምስት ከስድስት ቀን ያለው ሰዓት ላይ ፈርታይል የመሆን ቻንሳችሁ ከፍተኛ ነው ማለት ነው።